ሌላ አስፈሪ ድባብ በቀጠናው አንዣቧል። ከአፍሪካ ቀንድ ሰማይ ስር ውጥረት አርብቧል፣ ውጥረት አርግዟል። ትልቋን አገር ኢትዮጵያ ከቦ ቀለበት ውስጥ የማስገባት ሴራ እየተከወነ ነው። ግብጽ አላርፍ ብላለች። በአባይ ውሃ ጉዳይ ሽንፈትን የቀመሰችው ካይሮ የአባዩ ሽንፈት በቀይ ባህር አይደገምም ያለች መስላለች። ኢትዮጵያ ወደ ቀይ ባህር እንዳትወጣ ሌላ ሴራ መጎንጎኗንም ቀጥላበታለች። ኢትዮጵያን የመክበብ አደገኛ ፕሮጀክት እየፈጸመች ትገኛለች። ኤርትራና የአልቡርሃኑ ሱዳን ከካይሮ ጎን ተሰልፈዋል። አሁን ደግሞ የኢትዮጵያ መተንፈሻ ጉሮሮ ጅቡቲ ከግብጽ አብራለች። የኢትዮጵያ ብቸኛ መተንፈሻ ሚጢጢዋ ጅቡቲ በአልሲሲ የሴራ መረብ ውስጥ ወድቃለች። አሁን የእስማኤል ኦማር ጌሊዋ አገር በድንገት ተነስታ ኢትዮጵያን ወደብ ልትከለክል ትችላለች። ግብጽ አደርግ ያለቻትንም ልታደርግ ትችላለች። ሌሎች ተንታኞች ደግሞ ጅቡቲ ከኢትዮጵያ የምታገኘውን ረብጣ ቢሊዮን ዶላር ገፍታ ለካይሮ ዓላማ ሙሉ በሙሉ ልትገዛ አትችልም እያሉ ነው። የሆነ ሆኖ ግን ሶማሊያ ከሦስትዮሽ ጸረ ኢትዮጵያ ጥምረት ስጦታ በሞቃዲሾ እግር የኢትዮጵያ ስቅታ ጅቡቲ ተተክታለች። ውዴ ቻናላችን ቤተሰቦች በትላንትና ሁለት በጅቡቲ ቤተመንግስት አልሲሲና እስማኤል ኦማር ግሌ መክረዋል። ምክክራቸው በቀጥታ ኢትዮጵያንና ቀይ ባህርን የሚመለከት ነው። ኢትዮጵያን ወደ ቀይ ባህር አናስደረሳትም ሲሉም ዘተዋል። ከዚህ ቀደም ግብጽ ከኤርትራ ጋር የተስማማችውን ከጅቡቲ ጋር ደግመዋለች። ኢትዮጵያን የመክበቡ የካይሮ ፕሮጀክት በአቦ ሸማኔ ፍጥነት እየተከናወነ ነው። ጉዳዩን አፍታተን እንቃኘዋለን። እንደተለመደው ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ኢትዮጵያን በተለያዩ አቅጣጫዎች የመክበቡ ፕሮጀክት በአስመራና በካይሮ ትብብር በአቦ በአቦ ሸማኔ ፍጥነት እየተከወነ ነው። ኢትዮጵያን መተንፈሻ የማሳጣት አንድ አካል ነው የተባለለት ምክርም በጅቡቲ ተደርጓል። የኢትዮጵያ መተንፈሻ ጉሮሮ ሚጢጥየዋ አገር ጅቡቲ ከግብጽ አብራ ከኤርትራም ተባብራ ቀይ ባህርን ከኛ ውጭ ማንም አይጠብቀውም ስትል አዲስ አበባ ላይ ዝታለች። በእርግጥም በጅቡቲ ቤተመንግስት ግብጽ አራት ኪሎን አንቆ የሚል ስምምነትን ፈርማለች። ከዚህ ቀደም ከአስመራ ጋር በቀይ ባህር ጉዳይ የተስማማችው ካይሮ የአባይን ውሃ ሽንፈት ለመበቀል በኢትዮጵያ የቀይ ባህር ጉዞ ላይ አደገኛ የተባለን ካርድ በጅቡቲ በኩል መዛለች። በጅቡቲ ቤተ መንግስት የተዶለተው ዱለታ በእርግጥም ለኢትዮጵያ ትልቅ ስጋትን የሚያረግዝ ነው። በትላንትና ዕለት ለይፋው የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፁ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡማር ገሌ ጋር ተገናኝተው ተነጋግሯል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ ተነጋገርን ያሉ ሲሆን በዚህ ንግግር የሶማሊያ እና ሱዳን ጉዳይ ተነስቷልም ብለዋል። ሁለቱ መሪዎች የተነጋገሩበት ዋነኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባቤል መንደብ የባህር ወሽመጥን በተመለከተ መነጋገራቸውን ራሳቸው የጅቡቲው ፕሬዝዳንት ኦስማኤል ኦመር ገሌ ተናግረዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ እንደሆነ ይታወቃል። ሁለቱ ፕሬዝዳንቶች ታዲያ በዚህ የባህር ወሽመጥ የደህንነት ሁኔታ ላይ ነው ተዋይተናል ያሉት ወሳኝ የዓለም አቀፍ የንግድ መተላለፊያ በሆነው ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር ተስማማንም ብለዋል። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት ነው፣ በዚህ ጉዳይ ላይም ስምምነት ላይ ደርሰናል ሲሉ ነው የተናገሩት። ይህ አረፍተ ነገር በአጭር ቃል ሲገለጽ ኢትዮጵያ በቀይ ባህር ጉዳይ አይመለከታትም አያገባትም፣ ማለት ነው። ግብጽ የቀይ ባህሪ አስተዳደር ጉዳይ የውሃ አካሉን የሚጎራበቱ አካላት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያዋ አይደለም። ጠቅላይ ሚኒስትር አብይ ለኢትዮጵያ የባህር በር ማግኘት የልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም በተደጋጋሚ ተንጸባርቋል። ኢትዮጵያ ግንባታው ልታጠናቀቅ በተቃረበችው የታላቁ ዳሴ ግድብ ምክንያት ለዓመታት ተቃውሟን ስታሰማ የቆየችው ካይሮ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረችና እያሰባሰበችም ትገኛለች። ጠቅላይ ሚኒስትር አብይ የኢትዮጵያ በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ የኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ብለው ነበር። የሶማሊያ የውጭ ጉዳይ ሚኒስቴር አህመድ ሙአሊም ፈቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላቲ በወቅቱ ባደረጉት ንግግር ቀይ ባህር ሊጠቀሙ የሚገባቸው ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገባ እንዲፈቀድለት አይገባም ሲሉ ተናግረው ነበር። በተመሳሳይ ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ ወደ ግብጽ ተጉዞ ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ ተስማምተናል ብለው ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደ ራሷ ግዛት ከምትቆጥራት ሶማሊላንድ ጋር ታህሳስ 2016 ስምምነት ላይ ደርሳ የነበረ ቢሆንም ለስምምነቱ ተግባራዊ ሳይሆን ቀርቷል። ከዚያ ጊዜ አንስቶ ግብጽ ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል በቀጠናው ያሉ ሀገራትን እያስተባበረችና ቀይ ባህርን እንጠብቅ የሚል ወታደራዊ ጥሪን በማሰማት ላይ ትገኛለች። ለመሆኑ ጅቡቲ እንዲህ ያለ የግብጽ ሴራ ውስጥ ለምን ልትገባ ፈለገች የሚለው የበርካቶች ጥያቄ ነው። በእርግጥ ጅቡቲ በኢትዮጵያ ላይ ማመፅና ማምረር ከጀመረች ከረምረም ብላለች። ጅቡቲ ለኢትዮጵያ የምትሰጠው የወደብ አገልግሎት ዋናው የገቢ ምንጯ እንደሆነ ቢነገርም በወደብም ሆነ በሎጂስቲክ አገልግሎት ኢትዮጵያ የምትፈልገውን አይነት አገልግሎትም እያቀረበች አይደለም። በጅቡቲ መስመር የሚሰሩ አሽከርካሪዎችና የሎጂስቲክ አቀላጣፊዎች በጅቡቲ ወደብ ሰዎች መጉላላት ይገጥመናል የሚል ስሞታ ማቅረብ ከጀመሩም ከረምረም ብለዋል። የታሪክ መዛግብት እንደሚመሰክሩት ጅቡቲ ለኢትዮጵያ የኢኮኖሚና የስትራቴጂ ግንኙነት መሰረት ብቻ ሳይሆን የደህንነት በር መሆን አገልግላለች። ኢትዮጵያ የባህር በር ኖራትም አልኖራትም ወደብ ኖራትም ሆነ ወደብ አልባ ሆነችም ጅቡቲ ለኢትዮጵያ ወሳኝ የኢኮኖሚ መስመር መሆኗ ይነገራል። ዶክተር በለጠ በመጽሐፋቸው እንዳሰፈሩትም አሰብና ምጽዋ የኢትዮጵያ ወደቦች በነበሩበት ወቅትም ከ65 በመቶ በላይ የኢትዮጵያ የውጭና ገቢ ንግድ በጅቡቲ በኩል ነው ሲቀላጠፍ የቆየው ይሞኑ እየታወቀ ግን፣ የኢትዮጵያ መንግስታት በፈጠሩት ስህተትና በውጭ ተጽዕኖ ከቅርብ ጊዜ ወዲህ ኢትዮጵያ ቀስ በቀስ ጅቡቲን እያጣች መምጣቷን ይናገራል ይናገራሉ። ኢትዮጵያ በብዙ ጥበብ በተሞላው ዲፕሎማሲያዊ መንገድ ወሳኝ ወጪና ገቢ ንግድ በር ሆናት የቆየችውን ጅቡቲን ተንከባክባ ይዛ ብትቆይም ከቅርብ ጊዜ ወዲህ ግን ጅቡቲ የብዙ ሀያላን አገሮች ወታደራዊ ማስፈሪያ እየሆነች መምጣቷ ይነገራል። አገሪቱ እጅግ የሚቃረኑና የሚጠላሉ አገሮች ጭምር በተቀራረበ ሁኔታ ጦር ያሰፈሩባት ሲሆን የጂኦፖለቲካ ፍጥጫቸው ዋና ማዕከልም አድርገዋታል። ይህ ደግሞ ወሳኝ ወጪና የገቢ ንግድ በር ለምትፈልገው ኢትዮጵያ ከባድ አደጋ መደቀኑ እየተነገረ ነው። ጅቡቲ ኢትዮጵያ የባህር በር ጉዳይን አጀንዳ ማድረግ ከጀመረችበት ጊዜ አንስቶ ማክሮፏ ቢነገርም ይህ ግን ሁሌም የነበረ ጉዳይ እንደሆነ ይነገራል። ኢትዮጵያ ከኤርትራ ጋር በታረቀችበትና የኤርትራን ወደብ ልትጠቀም ትችላለች በተባለ ወቅትም ጅቡቲ ምቾት ሳይሰማት መቆየቱ ይወሳል። ኢትዮጵያ በሱዳን ወደብ፣ በበርበራ ወደብ፣ በኬንያው ላሙ በኩል አማራጭ ወደብ አገልግሎት ልትጠቀም ነው በተባለ ጊዜም ይኸው የጅቡቲ ኩርፊያ እንደነበርም ይነገራል። ይሁን እንጂ ከሁሉ በላይ ጅቡቲ የዓለም ሀያላን አገሮች ወሳኝ ስትራቴጂካዊ ተፈላጊ ቦታ መሆን ከጀመረች ወዲህ ችግሩ ገስፎ መምጣቱን በርካቶች ያነሱታል። ጅቡቲ ይፋዊ በሆኑ መረጃዎች መሰረት ለተለያዩ አገሮች የጦር ሰፈር በማከራየት በዓመት ከ500 ሚሊዮን ዶላር በላይ እንደምታገኝ በመጥቀስም ይህ ከሀያላን አገሮች የምታገኘው ትርፍ ደግሞ ከኢትዮጵያ ጋር ያላትን ግንኙነት የበለጠ እያቃወሰው መምጣቱን ነው የሚጠቁሙት። ታዲያ በአሁኑ ወቅትም ጅቡቲ የግብጽ የሴራ ወጥመድ ውስጥ ልትገባ የቻለችው በአሁኑ ወቅት ኢትዮጵያ አሰብን ለማስመለስ ጥረት በመጀመሯ እንደሆነ እየተወሳ ይገኛል።